ቆይ ግን በሰላም ነው? ድምጽና ተፍቶ ይጠፋ መቼም እየጮኹ አልጠፋም። በቃ ቀና መልሳት፣ መልስማ። አረ መልሳ፣ እሽና። እሺ፣ እና ያዋጣል መጥፋቱ እንዴት ነው? ግን ፊቴ ምን ይነግርሃል? ጥሩ ላይ ምን እንደማስብ ግን ታውቃለህ? አንተማ ማታስበው ምን አለ? ደግሞ ምን አሰብ። እያንዳንዳችን በደላችን ፊታችን ላይ ቢጻፍስ አንዱ ያንዱን ለማንበብ ቆመ ይቀሩ ነበር። አዎ። እኛ ሰዎች የእኛን ሳይሆን የሰዎችን ጉድለት ማየት ያስደስተናል። ምን ስትል ተፈላሰፍከው? ደግሞ እውነትና ፍልስፍናን እየለየን እንጂ የአንተ ግን የተቀላቀለን እና ሊያይተን ማየት ነዋ። ታዲያ ምንድነው እንደዚህ ያስባለ? ምንም ከቤተሰቦቼ ጋር ነበርኩኝ። ቆይ እዚህ ነው ያሉት ቤተሰቦች? አዎ። አፈር ምርምር ነው የሚሰሩት። ሁሉም ቤተሰቦች? አዎ እናቴም አባቴም እህቴም ሁሉም እሱን ነው የሚሰሩት። ለዛ ነዋ ፈታ ብላ ያለስራ የምትኖሩ። አዎ፣ የሚሰራው እኮ መለወጥን ነገን የሚያስብ ሰው ነው። እና ምን ማለት ነው ያን የመሳሌ ቤተሰብ ኑሮ፣ አንተ ለምን እንደዚሁ? ምን ማለት ነው ያወራሁት አልገባህም እንዴ? ምን የአፈር ምርምሩ ነዋ። ስለ ስራው ብዙ እውቀት ባይኖረኝም ግን የእጽዋት እድገት ላይ ምናምን በልበል በላ አባቁ ምን ነው አፈር ምርምር ያልኩ እኮ ሞተዋል ማለት ነው? ምን? አዎ በጣም ይቅርታ፣ ስላስታወስኩ። አይ ግድ የለም። ታውቃለህ ብቻዬን መቃብራቸው ላይ ሻማ ማብራት ከጀመርኩኝ ሶስት አመት ሞላኝ። ታዲያ ምንም ቢሆን ነው ያለው አይደል እንዴ? ትናንትና መታሰቢያቸው ነበር፣ ብቻ መናገር ነበር

የሆንሽን ነገር ሳትጨምሪ ሳትቀንሽ ንገሪ። አዎ ሰኒዬ ልክ እንዳልሆን ሽኮ በደንብ ያስታውቃል። እስቲ ምንድን ነው ንገሪ። ሰሞኑን ራሴን ለመቀየር ሞክሬ ነበር። በምን አይነት መልኩ? አለ አይደል ያለምንም ፍርሃት ሰዎችን ለመቅረብ ሞክር፣ ግን ራሴን ማሸነፍ አቃተኝ። ሰኒዬ እንደዛ አትበይ። አንቺ ከሁሉንም ነገር ማድረግ ትቻለሽ። ደግሞ ማን ነው አንቺን መቅረብና ማወቅ የማይፈልግ? ለዛ ነዋ ራሴን ማሸነፍ ስጀምር

እነዚህ ችኮች በቃ ከነመፈጠራችን ረሱናል። እኔ እኮ ግርም የሚለኝ በየቀኑ አዳዲስ ወሬ ኬት ነው የሚያመጡት? ምን አባታቸው ኬት ያመጣሉ? እየገረቡት ነው እ እና በቃ እዚህ ቁጭ ብለን መዋላችን ነው። ሰኒ መታ ከሆነ ማጨራሽ ከነመፈጠራችን ነው የሚያፈልጉ፣ ውጡልን ነው የሚሉ፣ ሂዱ ከዚህ ነው የሚሉ።

እናንተ ኑሩልን እንጂ ሁሌም ደስተኛ ነን ይላችሁ። የእኛ ደስታ የሚጀምረው በእናንተ መኖር ነው አይደል? ስለዚህ እናንተ ኑሩልን። እሺ ሳሎን እንሂዳ። ምን ተከትሎን ሳይመጣ ይቀራል ብለች ነው ሳሎን ነው ጥላችሁ ስጠፉ። እሺ በቃ ሆነን እንሂድ ነው አሁርዲ በጆሮ እን የምትሄደው ከመስጌ ነው። እኔ ስታይ አጥር ለአጥር ትደበቂ እንዳልነበረ ጀመረ። ደግሞ እንዴት ነሽ? በዚህ ምሽት ከየት ነው? ከጓደኛዬ ጋር ስ እኔ ደግሞ ከስራ ምንድነው ግን በጆሮ የምትሄደው? እኔማ ማንም የጠራኝ አልመሰለኝም ነበር። ምንድን ነው ድምጽሽን ቀነሰሽ እንዴ? አንቺ እየቀለድኩኝ ነው ወይስ ቀልዱን ረሳሽው? እሄዳለሁ በቃ

የቱን ነገር ዛሬ ነው ዴ በቃ ጥጣን ተታርቁ። አልቀርም እመጣለሁ፣ ለለት ነው። እሺ እሺ። ጓደኛ የዛሬ ከፍቶ ያስመርቃል። እናሱ ነው ረሰው ምንድን አይገርምሽ፣ ደግሞ ደውሎ ጠርቶኝ እና ጠረ አክባሪ የሚለው ባህላችን አታበላሽ። እሱን እንኳን አታስብ። ከባህላችን ጋር አታገናኝ። ውይ አዎ፣ ጠርቶኝ ደውሎ አስታውሶኝ ብቀር ከእሱ ጋር ነው የምትቀያየመው። መቃሄዳ እኔ የምልሽ ግን ደብሮሽ አላ? አዎ። ምን ነው እና ለምን አብረን አንሄድም? የት? የተጠራውበት ነው የሆቴል እንኳን ሰባሪ ልታደርገኝ ነው? ከእኔ ጋር እኮ ነው የምትሄጂው። ሳልጠራ ምን ቤት ነው ይንል ነው ጓደኛ ቤት ነሻ? የማን ጓደኛ? የኔ ነው። አይደለሁም ልጅ ታስቢያለሽ? እዲ እረ አላስብም። እኔ ምል ለምን እዚህ ነው

ወይ ደግሞ ካልሆነ ይሄ የፋርማሲ ሎጎ እባቡ የለም እንደተጠመጠመበት እሱን ሎጎ አሰርቼ ቦርሳ እሰጥሻለሁ። ይሻላል። ከለር ምረጭ። ለምን ፒንክ? ያውነች፣ ይህ የቦርሳውን ከለር ነው። አንተ ዋ፣ ያች ክትባት አማረች መሰለኝ። ዳተኝ ምድ እያዛጋኝ እና በበጎ ፍቃደኝነት ሰጠኛለሁ ወይስ በጉልበት ልውሰድብ? በፍቃደኝነት ልስጥሽ እንጂ ማለት ነው በጉልበት የዛሬ ዓመት ራሷቱስች እኔ እኮ አውቄ ነው እንጂ አንተ መብለጥ አቅቶኝ አይደለም ይኸውልሽ አንቺ እኔም በአንድ ነገር ብቻ ነው የምትበልጭኝ በምን በቁንጅና ነው አታሳፍረኛ ማ አንቺ ልታፍሪ እና ይነውጣለኝ እኔ አፋር እንድትሆኝ ብኝ አልፈልግም ለምን ይኸውልሽ ባልና ሚስት እኮ ማለት ነው ግልጽ ሆኖ ነው እንቅጭ እንቅጫ መነጋገር ያለባቸው የመተፋፍር ምናምን ነገር የለባቸው

አታጃጂ። እንደሱ አይደለም፣ እንደሱ አይደለም። ምን እየሰራ ነው? እሺ በቃ ሰኒን ልበላ። አንቺ በቃ ልጅነትሽን አልጨረስሽም አይደል? አዎ አልጨረስኩም። ድሮ በቤተሰቦች የድህነት ምክንያት ከዛ ደግሞ በእህቴ ከዛ በቃ እኔ ልጅነቴን እኮ አልኖርኩትም። ቀና ልብሽ የዋህ የሆነች ሴት ነሽ።

ምንድን ነው የሚያስቅ ነገር? ኧረ እያለቀስክ እና እንግባና

የተገናኘ በሙሉ እኮ መጨረሻው ያምራል ነው። ይኸውልሽ ላስረዳሽ፣ እህ ኪራ ጽናትን የታገኛት እዚህ ጣራ ስር እኔ አንችን የታገኘውሽ እዚህ ጣራ ስር ክብሮ መጣ ሰኒና አፈፍ ሞጭ

ታደሽ ነው። ምን እናችሁ ነው? ምንም ምን ነው? የት እንዳለኝ ነው? እንደዚህ አፍጣችሁ የምታዩ የትም ምን? ኧረ እራሴ ሊፈነዳ ነው። እንደውም በሰላም ማደርሽ ራሱ ገርሞኛል። ምን ማለት ነው? ምን ሆኜ ነበር? ከየቱን ጀምረልሽ? ከውርደቴ ነዋ። መቼ ስሱን ያለኝ ቀሪ ሀብቴ። ማታ ሰክረሽ ነበር። ወይጽ በአምንሽ ደስ ይለኝ ነበር ግን አላምናችሁ። በእውነት የት እንደነበርሽ አስብም ካፌ ከዛ የክብረን ጓደኞች የሆቴል ምርቃት ላይ ነበርኩ እኮ። መቼስ ያው ምርቃቱ ላይ አላረገውም። አርገሸዋል ወይ? ሳኒ ቆይ ምን ይሻልሻል? ወይ ጉዴ አፈርቢና። አሁንማ በቃ ኪራም ነውምም አይተኛል አደል? ቁጭ ብለ ቆይተው አሁን ነው የተኙት። ለምን ማታ አሙሽ ነበር ለዛ ነው ጉሮሬ የሆን ነገር የሆነ ይመስለኝ። አሁን ወተት ትጠጫለሽ በቃ። አይ አይ፣ እኔ ወተቱ ይብቀኝና አሁን በቃ ወደ ቤት ሊትነን አሁን ሳይነሱ ኦ፣ አይሆንም። ቁርስ ሳባይማ አትሄጂም። ተይኝ ብ እሺ፣ ቤት ሂጅ ወርደት ይላጣጥምበት ለማንኛውም፣ ምን ጅ ቁርስ ለስራ ይ ስራም ቀረሁ እሻው እንዴት ለሆን ነው ምንም በቃ እሞኛል ፌ እኔ እኮ ስራ ላይ መቅረት አመመኝ ያላልኩት በሽታ የለም። ቋንጃ የተሰበረ እጄ ነው ለማለኝ፣ ትራስ ቆለመመኝ ምን ያላልኩት ነገር አለ። እሻውን ምንድን ነው ምለው፣ በቃ ስሜበት። እሺ መጣሁ። ደግሞ ምንድነው እንደዚህ በድምፅ አልባ የምትራመዱ?

ጭራሽ የሰኞ ማክሰኛ ነው የሚባለ፣ የሚሰዱት ነገር እሱ እንደሚጫወት ተጻል ልጅ ኮን እንዲህ እያለች የገባችው በቃ፣ ይበቃል። ምንድን ነው እንደም አንድ ነገር ልንገረች፣ አይዊል ስታርት ፍሮም ዘግራንድ አይዊል ቴል ዩ ኢኳል ኢኳል። የኛ የፈረንጅ ድክል ደግሞ ምን ማለት ነው? ከመሬት ተነስቼ ልክልክሽ እነግርሽ የለችም

ውይ ምንድን ነው ያደረግሽው? ሰኔ አሁን ዓመት ሙሉ ነው የሚሳቁት። እውነት ለመናገር እንዴት እንዳደረግኩ እራሱ አላውቅም። እናንተ ደግሞ ዝም በሉ። አንተ እኮ ነው ጉድ የሰራኸኝ። እኔማ ብዬሽ ነበር፣ ግን አንቺ ነሽ አልሰማም አልሽ። ህ ሲጀመር፣ እኔም ፈጣሪ ሲፈጥረኝ ውርደትን አከናንቦ ነው። በቃ ትናደጅሽ ኖርማል ነው። አንተ ፊት ብቻ ቢሆን ኖሮ ማ ኖርማል ነበር የሚሆነው። ማን ነው ቆይ ያናደደሽ? ሁሉም። ና አንቺ እኮ አታርፊም። በቃ የራስሽ ገመር ነው ጠልፎ የሚጥለሽ። አንተ ደግሞ ልታቃጥለኝ ነው የመጣኸው። አኔ ማ ገናውን የተነሱት ባሌ እነሳ ይሻለኝ ነበር። አበ ሁሌ ስከሪ ስክሪ ሰላ ሳልሰክርስ እንደዚህ አሸባሪ ነ እንደዛ አላልኩም። አንቺ ልጅ እና ምን ማለት ነው? የናው ምን እንዴት እኔ ላይ ልትወጪ ነው? አንዱ ለተባለል ምን ከዚህ ቤት በመስኮቱም ቢሆን አዘልለኝ። ትጎጃለሽ። መስኮቱ ሩቅ ነው። ሞራሌ ከሚሰበር የፈረደበት እግሬ ቢሰበር ነው የሚሻለኝ በቃ። ቆይ እንሄዳለን። ፊት ልታጠብ ሰኒ ሚላትስ ግን በቃ ቀርቻል ወይ? በቃ እስኪ በቃ ትንሽ እንኳን አትጫወቱም? ሰቦል ሰዓት ሊሆነ እኮ ነው። በቃ እሺ ለእናንተ እኔ ግን ትንሽ ስራ ቢዘርጉት ነው

ወይ ኔ ጺ እህቴ፣ ስንት ደውላ እንደነበረ ብታይ። እንዴ ምን ሆና ነው ደውላታ? እሺ ያው ምንድን ነው የምላት? እንዴት አደርግ? እሺ ያው ምንድን ነው የምላት? ማን? እህቴ ና ብታይ አስር ጊዜ ይሆናል ደወለች እኮ ማታ። ስልክ ደውላ ነርቸት ነበር። ማንን? እህትሽ ነ ራስሽ ኮነሽ ከባብራት አልነግረተልሽ ነው ክብሮም አታረገውም። ሰንዬ በቃ ተረጋግተ ምን ማድረግ እንዳለብን እናስባለን። ምን ማድረግ እንችላለን ብለሽ ነው? እዚህ ባለፈው ከእናንተ እንድርቅ አስመለኝ። አሁን እሱ ቀርቶ እሱ ስልክ አንስቶ ሲያወራት ምን እንደሚሰማው ታስበሽ? ሆ አውቃለሁ። ይከብዳል እኮ ግን በቃ ለማስረዳት መሞከር ነው። ባለፈው እንዴት እንዳለቀሰችብኝ ብታይ። ይከብዳል፣ ግን በቃ እሺ። ምን እናርግሽ? አላቅም ግን እመጣና ይዤ ሄዳለሁ እያለችኝ እና ምን አልሻት? ምንም ታላቅ እህቴ ናት። ከዛ በላይ ደግሞ እንደወላጆን አሳድገኛለች። ስለዚህ ምንም ማለሽ ምን፣ ከዚያ ትእዛዝ ውጭ መውጣት አልችልም። እሱ መፍትሄ ሊሆን እኮ አይችልም። ታዲያ ምን ላድርግ? እስቲ ራስሽን በኔ ቦታ ሆነሽ አስቢው፣ አስብ እንደኔ እንደኔ እህትሽ ሁሉም ሰው አንድ አይነት አለመሆኑን መረዳት ያለባት ይመስለኛል። እንዴት አድርጌ ነው ማስረዳት ቆይ እኮ እሱን እኮ ነው እናስብ ምልሽ አላቅምጽ ጭንቅላቴ እንዴት ግራ እንደተጋባ ነኔ ምማቀው አይዞሽ በቃ እኔማ ዝም ብለሽ ወታሽ ስቃሪ ጫንቆኝ እኮ ነው የመጣሁት። አ ክብሩ መጥቶ ነበር፣ ግን እኮ አላስጋባሹ በሩን አልከፈተችልኝም አለኝ። እና እህቴን ባህሪ እያወቀ እንዴት እንደዛ ያደርገኛል? በክፉ አስቦት እኳ አይደለም። በተደጋጋሚ ስለደወለች እንዳትጨነቅ ብሎ ነው አንስቶ ደህና ናት ያላት። ምንም ቢሆን ግን እንደዛ ማድረጉ ለኔ እያሰብ አይደለም። እሺ በቃ አሁን ተረጋጊ ሰንዬ፣ በናትሽ። እኔማ ማ ምን ሆናለሁ? እህቴን በሰው ሀገር አስለቀስኳት እንጂ በቃ እንደዛት በይ። አሁን ምንም ብትለኛ እህቴ እውነት አላት